እነዚህ ሟርተኞች ማለት ነው። ቡሩክ የምትባል አንተ በተለይ ማለት ነው ሟርተኛ ነህ። ገና ልጁ ከተወለደ እንኳን ሳምንት ሳይሞላ ሟርት ጀመራችሁ እንዴ? ደግሞ ጭራሽ ልጁ የአብርሽ አይደለም ብላችሁ መጣችሁ። እናንተ እኮ ማታመጡት ጉድ የለም። ገና እንኳን ልጅቷ እኮ ሳምንት አልሆናትም ከወለደች። እንኳን የአራስ ቤቷን እንኳን ገና በደንብ ሳታጣጥም በፕራንካችሁ ሰበብ ደግሞ ሌላ የስም ማጥፋት ይዛችሁ መጣችሁ። ሌላ ስራ የላችሁም? ከአብርሽና ከሩታ ውጭ ሌላ ቪዲዮ መስሪያ አይዳ የራሳችሁ አይዳ የለም? ሩታን ካልጠቀሳችሁ በፕራንኩም በምኑም የሩታ ስም ካልተነሳ ውሸት ካልተጨመረበት ሌላ እናንተ የራሳችሁ አይዳ የላችሁም እንዴ እናንተ እነ ብሩክ የምትባሉ እናንተ ሰዎች ከማን ነው ከዚህ ከአብርሽ አጠገብ ያላችሁ ማለት ነው። ነገ ደግሞ የእውነት አድርጋችሁ ትችን ነገር ይዛችሁ ትመጣላችሁ። ዛሬ ፕራንክ ብላችሁ ገና በዚህ በጨቅላ ልጅ ገና ሳምንት ከተወለደ እንኳን ያልሞላው ልጅ ልጁ ያንተደነን ብላችሁ አብርሽን ዛሬ በቪዲዮ ፕራንክ አደረጋችሁ። ለእናንተ መለማመጃ ነው መነማመጃ ነው። ነገ ደግሞ የእውነት ነው ልክ እንዳልከው አባቱ መጥቷል ልጁ የኔ ነው የሚል የሩታ ልጅ ያንተ አደለም ብላችሁ ባዶ ወረቀት ይዛችሁ የመጣችሁትን ነገ ተነጎዳ ደግሞ የእውነት አድርጋችሁት እንደምትመጡ እርግጠኛ ነን። አልቀባችሁም። እናንተ የውሸት ፋብሪካዎች፣ የማስመሰል ፋብሪካዎች ናችሁ። እናንተ እነ ብሩክ የምትባሉ ልጆች እኔ ይቅርታ አርጉልኝና በጣም ነው የሚያስጠኑ ቤተሰቦች። ይሄ የሰው ሕይወት ውስጥ ገብተው ከመፈትፈት በፕራንኩም በምኑም የራሳቸው ሕይወት የላቸውም እንዴ? የራሳችሁ አይዲያ የላችሁ የምትሰሩበት ዩቱበር አደናችሁ? እንደ እስቲ አይዲያ የራሳችሁን አይዲያ ንጡ እስቲ፣ ሰውን በመርዳት ሰውን በማገዝ የተቸገረን በመርዳት እስኪ በዛ ደግሞ ዩቱባችሁን አሳድጉ እስቲ። ምን አይነት እነዚህ ሟርተኞች ናቸው! እግዚአብሔርም ቤተሰቦች፣ ቪዲዮን ሳይ በጣም ተናድጄ ነበረ። ደግነቱ መጨረሻውን ማየት የጠቀመኝ እውነቴን ነው ምላችሁ። ደግሞ ሩታ ጨዋ ቤተሰብ ጨዋ እናትና አባት ያሳደጋት ዛሬ ለፍቅር የከፈለችው መስዋዕት አይደለም ማየት ያለባችሁ። የተከበሩ ቤተሰብ ያላት ልጅ ናት። እንደናንተ ምላሳችሁ ዘላል እንደሆነ ሁሉ እሷም እንደናንተ ዘላል የሆነች እንዳይመስላችሁና እነ ብሩኬ ግን ማለት ነው። ጌታን ስነስርዓት ብትይዙ ጥሩ ነው። እንደዚያ ትንዘላዘሉ። አረ የራሳችሁን አይዲያ ፍጠሩ እንዴ! ከአብርሸ እና ከሩታ ውጭ ቪዲዮ መስራት አትችሉም እንዴ? ቪዲዮችሁም ደግሞ በፕራንክ ሰበብ ሰው በስም ማጥፋት ፕራንክ ትላላችሁ። ነገ የእውነት አድርጋችሁ ይዛችሁ ትመጣላችሁ ምናልሽ መተከተሉኛላችሁ። እነዚህ ዘልዛለዎች፣ ጌታን እምላችሁ፣ እስቲ ልጅቷ ትረፍባት፣ ተፋቷት። የሩታን ፎቶ ካለጥፋችሁ፣ የሩታን ስም ካላጠፋችሁ፣ በፕራንኩም በሆኑም ቪዲዮችሁ አይታይም እንዴ? እናንተ የራሳችሁ አይደየላችሁም እንዴ? ወጣቶች አይደላችሁ እንዴ? እንደነሱ ደግሞ ወንድ እንድፈልጉና እናንተም ጥንዶች ሆናችሁ ስሩ። ከሁለቱ ህይወት ውስጥ መቼ ነው አንተ ሄርሜላ የአብርሻ አስመሳይ ጓደኞች ከሩታ አናት ላይ መቼ ነው የምትወርዱት? በእሷ ቪዲዮ ካልሰራችሁ የእሷን ፊት የእሷን ስም ካላጠፋችሁ ቪዩ አይገኝም። ለዛ ኮ ነው ተጨነቃችሁ። ዛሬ ደግሞ በውሸት ወረቀትና በውሸት በፕራንክ ገና ሳምንት ባልሞላው ልጅ ልጁ ያንተ አደለም፣ ሌላ አባትም የኔ ልጅ ነው ብሎ መጣ። አብርሽ ደግሞ ጅን ነው የእውነት ጅን ነው። ከነዚህ ጋር አብሮ ይጃጃላል። እግዚአብሔርን ነው ምላችሁ። ቤተሰ ብቻ ያናዳል። እኔ አብርሽ የራሱ ጉዳይ ግን የሩታን ስም ሲያነሱ በጣም ነው የሚያስጠላኝ። የእውነት በጣም ያንገበግበኛል፣ ለምን እንደሆነ እኔ አላውቅምና። ዛሬ ደግሞ ቤተሰቦች፣ ያው ቅመሞች፣ ከእናንተ የሚያመልጥ የለም። እኔ እስከ መጨረሻው ቪዲዮን እየተናደድኩም ባይ መጨረሻው ማየት የጠቀመኝ ፕራንክ እንደሆነ ማለት ነው። እና ፕራንክም ቢሆን አግባብ አይደለም፣ ስነ ስርዓትም አይደለም። ይሄ ልክ አይደለም፣ የሆነ ስነ ስርዓት አይደለም። ገና በተወለደ ልጅ ደግሞ ፕራንክ ጀመራችሁ። ልጁ ያንተ አይደለም ብላችሁ ደግሞ ሟርት ጀመራችሁ። ነገ ደግሞ ትክክለኛ አባቱን ይዛችሁ ትመጣላችሁ፣ አደለ እናንተ ምን ታፍራላችሁ? አታፍሩም። ነገ ደግሞ የአብርሽ ልጅ አንተ አደነማ አባቱ ነው ብላችሁ በፕራንክ ጀምራችኋል። ነገ ደግሞ እውነታውን ይዛችሁ ትመጣላችሁ አለ እነዚህ ምን ዘልዛሎች ናቸው። እግዚአብሔር ሰውን በጣም ነው እንዲናገር የምታደርጉት እንዲ። እስቲ አሁን እንኳን ትረፍበት እስቲ፣ አራስ ቤቷን እንኳን ታጣጥም እስኪ በራሳችሁ አይዳ ቪዲዮ ስሩ እስቲ፣ አይደብራችሁም? ዲያቺ ሄርሜላ እንደዚህ አይናውጣ እናንተ፣ በዚህ አስመሳዮች አይናውጣዎች ደግሞ ዛሬ ብላችሁ ብላችሁ የአብርሸ ልጅ አይደለም ብላችሁ ገና ከተወለደ እንኳን ሳምንት ያልሞላው ልጅ ፕራንክ አሰራችሁት ማለት ይቻላል። ምን አይረቡ ናቸው። ጌታን ከተወለደው ጻ ልጅ እንኳን የሚሻል አይምሮ ያላቸው የእውነቴ ነው ልክ አይምሯቸው እነብሩቅ እንዳሁን እንደተወለደው ጻ ልጅ ነው ምንም የሆነ ገና ገና ማለት ያልበሰለ ገና የጻ ልጅ አይምሮ ነው የያዙት እና በራሳችሁ አይዲያ ተንቀሳቀሱ። ገና ወጣቶች ናችሁ። እናንተም ጥንድ ሽጉጥ ጠርጋችሁ ቪዲዮችን ስሩ። ቅመሞች እንደሆነ እንደዛ ከመጣችሁ እጃቸውን ዘርግተው ይቀበላችኋል። ግን በተለይ በተለይ ከሩታ ላይ ውረዱ። የእውነት ከሩታ ላይ ውረዱ። ይህ በፕራንክ ሰበብ የሰውን ስሜት የሚጎዳ ቪዲዮ የምትሰሩት በኋላ የእውነት ዋጋ አስከፍላችኋል። ፕራንክ አላችሁት እንጂ ዋጋ አስከፍላችኋል። እና የዛሬው እንግዲህ ቤተሰቦች በእናደንም